ሲሆን ደስ ይበኛል። ያኔ አውሮፓ አሜሪካ የት ጸይም ቁር በነገርሽ ላይ እንደ ጸይም ቢሆን ደስ ይበኛል። ጸይም ሰው ነው። አይዲያም ማለት ግን ግዴታ መጠየቅ ስላለብኝ ወይም ጥያቄ ሁሉንም ስለምጠይቅ ነው። ከሀገሮች የሚሉ ሰዎችን እነሱ ለጥቅም እንዳይመስላቸው አግብቶ አውሮፓ አሜሪካ እንዲወስድሽ ብቻ ትዳር ሳትፈልጊ ዝም ብለሽ አግብቶ ወስዶች ከዛ ከወሰደሽ በኋላ ክደሽው ወደ ሌላ ብትሄጂ ምናምን ሊመስላቸው ስለሚችል ግዴታ መጠየቅ ስላለብኝ ነው እና እዛ ላይ ግን አንድ ነገር ብናግርሽ አንድ ነገር ብነግርሽ፣ መጀመሪያ ሰዎች ላይ በሃይማኖታችን እምነት ላይ አድረን ያኔ ቃል የሚባላለ ስናላይ ቢያሳድር ደስ ለኝ ከትልቅ ነገር ወሽደ ወሽደኝ ቤተሰብ ጤና ያስጥልኝ። እንግዲህ ዛሬ ይዤላቸው የመጣሁትኝ ሀቢባ ቤት የፍቅር ምርጫዬ የሚል ፕሮግራም አለ እና እዛ ፕሮግራም ላይ የሚሰጡ አንዳንድ አስተያየቶችን ነው እንግዲህ ፈገግ ዘና ፈታ የሚያስብሉ ብዙ አይነት ልጆች ናቸው የሚመጡት። እና ምንድን ነው የሚሉት? አብዛኛዎቹ ውጭ ሀገር የሚኖር ቢሆን ይላሉ። ውጭ ሀገር መኖሩ እንዳለ ሆኖ፣ ውጭ ሀገር ስለኖረ ብቻ ግን ለትዳር በቃ ትክክለኛ ሰው ነው ያሰው ብሎ መጠበቅ አይቻልም። እኔ ምናልባትም ከአስር ፐርሰንት ውስጥ እንደው ሁለት የሚሆኑ ናቸው። አገር ውስጥ ቢኖርም ችግር የለም ያሉት እና አንድ ልጅ በደንብ ማስታወሳት ዝናሽ ነው ምናምን ትባል ልጅ እንደው ብቻ አንድ ልጅ ብቻ ነች። ኢትዮጵያ ውስጥ እንዲኖር ነው የምፈልገው ሌላ አገር እንዲኖር አልፈልግም አለችና በጣም ተገረምጉባት። ኢትዮጵያ ውስጥም ተኖሮ ትዳር አለ። ትዳር አሪፍ ትዳር መመስረት ይቻላል። ኢትዮጵያ ውስጥ ያሉት ምናልባትም በኢኮኖሚ ምናምን ምናልባት የተሻለ ነገር ደረጃ ላይ ላንደርስ እንችላለን ብለው ያስቡ ይሆናል። ውጭ ሀገርም ስለሆኑ ግን የተሳካ ትዳር የተሳካ ሕይወት ይገጥማቸዋል ማለት አይቻልም። አብዛኛዎቹ እንደውም ውጭ ሀገር ከሄዱ በኋላ ፍቺ ወዲያውኑ የሚፈጸምበት እርስ በርስ መተዋወቅም የለም ባህል አለ ደግሞ ባህላችን፣ ከባህላችን ጋር ራሱ ብዙ ነገር ይራረቃል። ውጭ ሀገር ያለው ሰውና እኛ ከኢትዮጵያ ወይም ደግሞ ከሌላ አካባቢ የምንሄድ ሰዎች ባህሉን አናውቀውም እሱን አንላቀውም ገና እስክንለምደው ድረስ ራሱ በጣም ብዙ ልዩነት ይፈጠራል። የትም ያደገ አገር ቢሆን ሲስተሙን እስከምናቀው ድረስ ደግሞ ማስቸገሩ አይቀርም። በተለይ ደግሞ በትዳር ከሆነ የተካሄደው ቀጥታ ያው ትዳር ማለት ወደ ልጅ የሚገባ ልጆች ስለሚመጡ ትንሽ ከበድ ከበድ እያለ ይመጣል እና እዚህ ላይ ማስተዋል ይገባናል። ይህ ብቻ ሳይሆን ደግሞ ሌላም ነገር አለ። በሃይማኖት ያለው በትዳር አቋም ውስጥ ከበፊት ባለቤቱ ጋራ ባይፋታም ችግር የለብኝ ተፋቶ እንኳን ቢሆን የበፊት ባለቤቱ ጋር እንዲሄድ እፈቅድለታለሁ። ዋናው ውጭ ሀገር ይኑር እንጂ ያለችውን ቆንጆ ነው። እንግዲያው ያመጣዋት ማለት ነው። ወንድ እንደ ሰማቹ ማለት ቁመቱ ትላታለች ቁመቱ፣ እንደኔ አጠር ብሎ ወንዳ ወንዶ የሆነ እንደ አጭሮ ነው ወንዳው፣ እንዳለ እንዲ ያለች አቢባ በደንብ አለ አጭር ሆኖ ደስ የሚል ወንዳ ወንድ ወንዶች አሉ። ማለት ወንዳ ወንድ የሚባለው እኮ የሰውነቱ ሁኔታ እና ራሱ አንዳንድ እንደዚህ ሕፃን ልጅ ሆነው ሆነ ወንዳ ወንድ ነው ምናምን ነገር የምትሉት ሰው አለ እና ቁመት አይደለም፣ ወንዳ ወንድነትን እንትን የሚለው አሁን ሀቢባ አጭር ሆኖ ወንዳ ወንድ የሚባለው እንዴት ነው፣ እንደዚህ አይነት አለ ወይ ስላለች ነው በትክክል አለ። አጠር ያሉ ወንዶች ወንዳ ወንድ አይደሉም ማለት አንችልም። እንደውም አጠር ብሎ ፈርጠመ ብሎ ወንዳ ወንድ የሆነ ብዙ ሰው አለ ማለት ነው። ከሀገር ውጭ ያለ ሰው አሁን እሷ እንግዲህ ውጭ ሀገር ያለ በሙሉ ሰርቶ የሚኖር ነው የሚመስላት፣ ሀብታም ነው የሚመስላት፣ ብር ያለው ነው የሚመስላት። ነገር ግን እውነቷ ነው ሀቢባ፣ አንዳንድ ሰዎች የማይሰሩ ልጆች አሉ። እራሱ እንግዲህ መንግስት በሚሰጣቸው ቤታቸውን የቤት ኪራይ ይከፍላሉ። ምግብ ችግር የለም ይበላሉ። ግን ማለት ባለቤት አምጥቶ ወይም ደግሞ ሚስታግብቶ ለማስተዳደር ብቁ ያልሆነ ግን ይህንን ነገር አይነግራትም። ውጭ ሀገር መኖሩን ብቻ ለምታይ ሴት ይህን ይህን ነገር ማስተዋል ይገባል። በቃ ከመጣች በኋላ ወይ እሷ ሰርታ ትኖራለች፣ ምናምን ብለው የሚያስቡ ሰዎች አሉ። ብዙዎቹ ደግሞ ከመጡሽ በኋላ ሲነግሩሽ የመደናገጥና የመደናበር እንጂ ከመጣች ወደ ወዴት ትሄጃለሽ። እና እሷ ኖኖ ውጭ ሀገር እስካለ ድረስ ስራ ይኖረዋል። ስራም ባይኖረው ምንም ችግር የለም። ውጭ ሀገር ስለኖራለች፣ ውጭ ሀገር ስለኖረ ብቻ አሪፍ ህይወት ውስጥ ያስገባኛል ብሎ ማሰብ ተገቢ ነገርም አይደለም ምንም ተቻቻራ የፈለገው ነው የሆነ፣ ያኔ በቃ ተተሳስበር የምንኖር ከሆነ ትዳርም ቢኖረው እሱ ተፈለገው ፍላጎቱን እንጠማማለት ትችላለህ ችግር የለኝ። ዋና የሰው ልጅ ፍቅረት ነው። ትዳር ቢኖረውም ምንም ችግር የለም። ተጨማሪ እንግዲህ የኦርቶዶክስ እምነት ተከታይ ነኝ ብላለች። ትዳር ቢኖረው ችግር የለውም፣ እኔ ተጨማሪ ሆኜ እገባለሁኝ፣ አብረን እንኖራለን፣ ብቻ ውጭ ሀገር ብቻ ይኑር አይነት አቋም ያለው ነገር፣ እንደዚህ አይነት ሰው አምጥቷት ማለት ነው። ሌላ ሚስት ካለው እንዴት ነው የምትተዳደረው? ለቤቱ ለሀገሩ አዲስ ነች። እሱ ሌላ ሚስት ካለው እንዴት ነው ሷ? ምንም ችግር የለውም ትዳር ካለው እኔም ተጨማሪ ሆኜ አብሬው መኖር ይችላለሁ፣ ችግር የለብኝም እያል ሁለተኛ ሚስት ሆና ማለት ነው ሆነ

የእሷ የሷ ልደት ሆኖ ማለት ነው፣ የእሷ ልደት ሆኖ የቀድሞ ባለቤቱ ማለት ነው፣ የቀድሞ ባለቤቱ ልደቷ ሆኖ ባለቤቷ ስጦታ ይዞ ሄዶ እዛ ፕሮግራም ላይ ተገኝቶ አድሮ እንኳን ቢመጣ እኔ ምንም ችግር የለብኝም፣ እፈቅድላታለው አለች። እኔም እሄዳለሁኝ ዕቃ ይዤ አለች። ኖ፣ አንቺን ካልፈለገች እሱን ብቻ ከፈለገችውስ ምንም ችግር የለም፣ ሄዶ ፈታ ዘና ብሎ ይምጣ እና ምንም ጣጣ የለውም። እንደዚህ አይነት ነገር በቃ ኖርማል ነው ለእኔ ያለች ነው ግን ይህን ያህል የተማቻቸለት ሰው ማለት ነው። በውጭ ሀገር ኖሮ ሁለቱን ይዞ እውነተኛ ትዳር ይመራል ብላችሁ ታስባላችሁ? ከምን ማለት ምንም ችግር የለም እሷ እንኳን ብትፈቅድለት፣ ከዛም በኋላ እሷን እውነት እንደሚስቱ ያከብራታሉ ያያታል ወይ? ያችኛዋንስ እንዴት ነው የሚያደርገው? ሁለቱም ጋስ ልጅ ካለ እንዴት ነው የሚያስተዳድረው? የሌነት ውጭ ሀገር እኮ ስለትውነሮ ብቻ ሁሉም ሰዎች ውጭ ሀገር የሚኖሩት ብር አላቸው ማለት አይደለም። እሷ ስለፈቀደችለት ብቻ ከሁለቱም ጋር ሊሆን ይችላል ፈታ ዘና ማለት ከፈለገ። ነገር ግን ይህን ያህል ፈቃደኛ መሆን የለብንም። በእርግጥ ወንዶችም ራሳቸው እንደዚህ አይነት ሕይወት ለመምራት መግባት የለባቸውም። ምክንያቱም ጭንቀቱ ችግሩ ነው የሚጠርፈው። ግን የእሷ መስፈርት ደግሞ በጣም ገርሞኝ ነው። እንደፈለገ መሆን ይችላል እሷ ጋር ሄዶ አድሮ ምናምን ነገር መምጣት ይችላል፣ እኔ ችግር የለብኝም እያለች

ይሄ እኮ ምን አይነት ቅናት ነው የሚባለው? የራስሽን ነገር የመሰብሰብ ቅናት። አሁን እሷ እኔ አትቀኝም ወይ የበፊቱ የቀድሞ ባለቤቱ ጋር ስትይ? ማለት ሄዶ ቢያደር አትቀኝ ሞች ሰያዝ እኔ ምንም ነገር አልቀናም፣ ምክንያቱም ቅናት መጥፎ ነው በመጽሐፋችን ብላለች። ትክክል ናት ግን አካሄዱ ራሱ እኮ በመጽሐፍ ቅዱስ የሚፈቀድ አይደለም። የልጁ አካሄድ አሁን እሷ እንደምትለው ከሆነ ሁለት ሚስት እያስተዳደረ ተፍ ተፍ የሚል ከሆነ ያም እኮ ትክክል አይደለም። ሲጀመር ትክክል አይደለም። ስለዚህ እዛ ጋር እሷ እኔ ያልቀናም ብላ እንደምንም ችላ ብትኖር እንኳን ችግሩ ጉዳዩ ራሱ እንድትቀና ያደርጋታል ምክንያቱም እዛም እዚህም ሲል ሁለቱንም ቤት ማሟላት አይችልም ሁለተኛ ደግሞ ሁለት ድራ የፈለገ ቢሆን ሁለቱንም እኩል ይመራቸዋል ማለት እኔ ይከብደኛል ሁለቱንም እኩል ለምሳሌ በቃ የሆነ ነገር ሲያደርግ እኩል ማድረግ አለበት ይህንን ይቻለዋል ወይ እሷስ እሱ ጋር ሲሄድ ምንም ነገር እኔ ያልቀናም ብላለች ስለዛችኛዋ ሚስቱም ሊታሰብ ይገባል። ያቺ የቀድሞዋ ጓደኛው አሁን እቺን ካገባ በኋላ እሱ ጋር ስት ማደርስ እሷ የቀድሞው ሚስቱ እዝች ጋር ሲያድር ደስ ላይላት ይችላል። ስለዚህ እሷ ደግሞ ችግር ልትፈጥር ትችላለች። እቺ ሙሉ ለሙሉ ብትፈቅድለትም ያችኛዋ ችግር ፈጣ ችግር ውስጥ ልትከታ ትችላለች እና እንደዚህ አይነትም ትዳር አምነን ከአገሬ ወጥቼ ሄዳለሁ ወይም ደግሞ ትዳር ውጭ ሀገር ካለ ሰው ጋራ መሆን ይቻላል ብለው የሚያስቡ ሰዎች፣ በእርግጥ እኔ ትክክል አይደሉም ብዬ ነው የማስበው። እናንተ አስተያየታችሁን ምን ትላላችሁ? በእርግጥም እኮ ትክክል አይደለም አለ እንዲህ ነገር። ስለዚህ ሁላችሁም እንግዲህ መልካም ጊዜ ይመኝላችኋለሁ። ለዛሬ እንግዲህ እዚህ ላይ አበቃለሁኝ ማለት ነው። ስንት ደቂቃ ሆነ? አዎ በጣም ነው የማመሰግነው። መልካም ጊዜ ይሆንላችሁ። እጅግ አርጌ አመሰግናለሁ ባይ